የሕክምና ዶክተር የመሆን ህልም የነበራት እህቷ ምንም አይነት ዱካ ሳትተው ተሰውራለች። እና እህት አሁንም ድረስ እንቅልፍ የላትም። እንዴት ጠፋች የሚለው ጥያቄ እስካሁን መልስ አላገኘም። በእርግጥ ወጣቷን ምን አጋጥማት? የዛሬው የወንጀል ታሪካችን ቅኝት ነው። ከብሮትና ክብራን የዩቲዩብ ቻናላችን ቤተሰቦች፣ የዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የ15 ዓመቷ ሞኒክ ዳንኤል ህምት ትግባ ስምጥ ምኑም ሊታወቅ አልቻለም። ፖሊስ ሻንጧን ይዛ ከቤት ሳትወጣ አይቀርም ይላል። የቀድሞ ጓደኞቿ ሳይቀሩ መልስ ይፈልጋሉ። መልሱ ግን ቀላል አይደለም። ጉዳዩ ምናልባት ቤተሰብ አርቆ የቀበረው ሚስጥር ሊሆን ይችላል። ቤት ውስጥ ከነበሩ ስድስት ልጆች መካከል ሞኒክ ተለይታ ከጠፋች እነሆ 20 ዓመታት አልፈዋል። እሷ በድንገት መንፈስ ሆና ከመሰሯ በፊት የምትዳሰስ የምትጨበጥ ብዙ ጓደኛ የነበራት በጣም ተወዳጅ ልጅ እንደነበረች እህቷ ትናገራለች። በጣም የሚገርመኝ ትላለች እህቷ፣ ወንድ የክፍል ጓደኞቼ ገና እንዳያት የአይነ ፍቅር ይዛታል። እናም ለምን እህቷ ከሆንሽ አንቺ እንደሷ ቆንጆ አልሆንሽም ብለው ይጠይቋታል። ማንነቷ እንዲገለጽ ያልፈለገች የቀድሞ የትምህርት ቤት ጓደኛዋ ደግሞ ሞኒክ ከራሷ ይልቅ ለሌሎች ሰዎች የምትጨነቅ ነበረች ትላለች። ትምህርቷን አጠናቃ የሕክምና ዶክተር በመሆን የሌሎችን ቁስል ማከም ህልም የነበራት ሞኒክ በልጅነቷ ወላጅ አባቷ ያደርስባት የነበረውን ህመምና ስቃይ ግን ማከም አልቻለችም። ወላጅ አባታቸው በውስባዊ ጥቃት ምክንያት እስር ቤት ከተወረወረ በኋላ እንጀራ አባት ያገኙት ልጆች ስቃያቸው እንዳበቃ ያስቡ ነበር። ብዙም አልቆዩም። ሥቃዩ እንደገና በእንጀራ አባታቸው በኩል ቀጠለም። እንጀራ አባታቸው እናታቸውን ማግባቱን ተከትሎ ሁለት ልጆች ተወለዱ። በድምሩ የቤተሰቡ አባላት ቁጥር ስምንት ደረሰም። ሕይወት እንደ ነገሩ በዚህ ቤተሰብ ውስጥ ቀጠለም። በዚህ ሁኔታ ላይ ያሉ ነበር የ15 ዓመቷ ሞኒክ የማርገዟ ዜና የተሰማው። እርግዝናሽ ለቤተሰቡ ውርደት ነውና በሚል እናቷና እንጀራ አባቷ ጽንሱ እንዲቋረጥ አደረጉም። ይህንን ተከትሎ ነበር ሞኒክ ከቤት ወጥታ የጠፋቸው ወላጆቿ ከብዙ ማግባባት በኋላ ወደ ቤት እንድትመለስ አደረጉም። ወደ ቤት ከተመለሰች በኋላ ግን ሁሉም እንዲያገሏት፣ እንዳያናግሯት፣ ጀርባቸው እንዲሰጧት እንጀራ አባቷ ትዕዛዝ አስተላለፉ። እንዳይቻል የለም ሞኒክ ሁሉንም ነገር ችላ ለመቀመጥ ሞክረች። አሁን ሞኒክ 16 ዓመቷን ለማክበር ተቀርባለች። አንድ ቀን እህቷ ኤንጀሊክ ታላቅ ወንድሟና እናቷ በሚያገለግሉበት ቤተክርስቲያን አማካኝነት ለአንድ ሳምንት የሚቆይ የጉብኝት ፕሮግራም ተሳታፊ የሚሆኑበት ዕድል አገኙ የጉዟቸው ዋዜማ ላይ ኤንጀሊክ ሻንጣዋን እያዘጋጀች ታንጎራጉራለች በዚህ ቅጽበት ነበር ሞኒክ እህቴ የሚያምር ድምፅ አለች ስትል አድናቆቷን የገለጸችላት ኤንጀሊክ አሁንም ድረስ የእህቴ አድናቆት ጆሮዬ ላይ ያቃጭልብኛል ትላለች በጉብኝት ያሳለፍነው ሳምንት በጣም ዝናባማ ነበር ከምንም በላይ ግን በጣም ያስገረመኝ የእናቴ ባህሪ ነበር ትላለች ኤንጀሊክ እናቷ በጣም ዝም ከማለቷ በተጨማሪ ያልተለመደ ባህሪ ታሳይ እንደነበር በመግለጽ ሶስቱ የቤተሰብ አባላት ጉብኝታቸውን አጠናቀው ሞር ኦኮልሃማ ወደሚገኝ መኖሪያ ቤታቸው ሲመለሱ ግን ቤታቸውን እንደተውት አላገኙትም ኤንጀሊክ ታስታውሳለች። እንጀራ አባቷ እህቷ ሞኒካ አሁንም እንደጠፋች ሲናገር እናቷ ያን ያህል እንዳልገረማት። ቤቱ በቢራ ጠርሙስና በሲጋራ ቁራጮች ተሞልቶም ነበር አገልግሎት የዋለ። የርግዝና መመርመሪያ መያዣ የመታጠቢያው ሲንኩ ላይ ይታያል። የእሷን መጥፋት እናቷንና እንጀራ አባቷን ያን ያህል አላሳሰባቸውም። እንደውም ፍቅራቸው ይበልጥ እንደተጠናከረ ኢንጀሊክ ትናገራለች። ይባስ ብለው ደግሞ ሞኒክን የሚያስታውሱ ነገሮችን በሙሉ ማጥፋት ጀምሩ። እሷ ያለችበት ፎቶግራፍ ሳይቀር ከግድግዳው እንዲነሳ ተደረገም። ሞኒክ የገባችበት ሳይታወቅ ወራቶች ነጎዱ። እህቷ አንጀሊክ እንደምትናገረው ከሆነ ቤት ውስጥ ስለ ሞኒክ መናገር ወንጀል ተደርጎ ተቆጥረም፣ ስሟን የጠራ ከባድ ቅጣት ይጠብቀዋል። ከቤተሰብ አባላት መካከል ሞኒክን የሚፈልግ አንድ ሰው ባይኖርም በቅርብ ርቀት በምትገኘው ከተማ የምትኖረው የእናታቸው እህት አክስታቸው ግን የታዳጊዋ ሞኒክ ደርሶ መሰው በግሏ አንዳንድ ሰዎችን መጠየቅ ጀምራ ነበር። ግራ ስትጋባ ለፖሊስ ደውላችሁ ሪፖርት ስታደርጉ ፖሊስ ለሞኒክ የሰጣት መለያ ኮድ ስንት ነው ስትል አክስት እህቷን የሞኒክን እናት ጠየቀቻት። አሁኑኑ እልክልሻለሁ ብላ ስልኩን ዘጋችው። ነገር ግን በጣም በሚያሳዝን ሁኔታ የ16 ዓመቷ ታዳጊ ሞኒክ ጠፋችብን ተብሎ ለፖሊስ ሪፖርት አልተደረገም ነበር ፖሊስ የሞኒክን መጥፋት በስማ በለው ከሰማ ስድስት ወር አልፎታልና እሷን ለመፈለግ ተቸግሯል። ዘመድ አዝማድ የት ገባች የሚለውን ጥያቄ አጥብቀው መጠየቅ ሲጀምሩ ከጠፋች ከስድስት ወራት በኋላ ሞኒክ ወደ ወዳጆቿ ቤት ስልክ ደወለች። ኤንጀሊክ ስልኩን አነሳችው፣ ካጠገቧ ደግሞ ወንድሟ ቁሟል እያዳመጣት ነው። ይህን የምስራች የሰማች እናት ደግሞ ለዘመድ አዝማድ እየደወለች ሞኒክ በሕይወት አለች ደስ ይበላችሁ እያለች መልካሙን ዜና ተናገረች። ከአንድ ሳምንት በኋላ ደግሞ 320 ኪሎ ሜትር አካባቢ ርቃ እንደምትኖር በመግለጽ ደብዳቤ ጻፈችላቸው። እሷ ቼልሲ የተባለች ሴት ልጅም እንደወለደችና ደብዳቤ ጻፈችላቸውም እናቷ እንዳትጨነቅ እንደሆነ ገልጻለች። የሞኒክ አክስት ሌስሊ ግን በዚህ ደብዳቤ እርግጠኛ አይደለችም። በእርግጥ እሷን የጻፈችው ወይስ ሌላ ሰው ጽፎት ይሆናል ስትል ፖሊስ ጣቢያ ተገኝታ ሪፖርት አድረገች። ፖሊስም እናት ደብዳቤውን ይዛ እንድትገኝ ቀጠሮ ሰጣት። ነገር ግን በፖሊስ የሚፈልገውን ደብዳቤ እናት ፖሊስ ጣቢያ ዛ እንደምትገኝ ቃል ብትገባም ከቀጠሮ አንድ ቀን ቀደም ብሎ ሌባ በር ሰብሮ በመግባት ደብዳቤውን ጨምሮ የተለያዩ ቁሳቁሶችን ይዞ መሰወሩ ለፖሊስ ሪፖርት ተደረገ። ደብዳቤውን በርግጥ ማን ሊሰርቀው ይችላል? ምርመራ ለማድረግ ሙከራ ሲደረግ አንድ እርምጃ እየቀደመ ነገሮችን ለማበላሸት የሞከረው ሰው ማን ነው? ጠፋች የተባለችው ሞኒክ እሷ እንደጻፈችው ተደርጎ ሲወራለት የነበረውን ደብዳቤ ማን ሊጽፈው ይችላል? እናት ወይስ ሌላ ሰው? ይህንን ደብዳቤ ማን እንደጻፈው እህቷ ኤንጀሊክ በደንብ ታውቃለች። ሞኒክ ደወለች የተባለው ስልክም የሐሰት ነበር። የሞኒክ መጥፋት እንቅልፍ የነሳት አክስት ሌስሊ ጉዳዩን ትኩረት ሰጥታ መንቀሳቀስ ስትጀምር ነበር የእንጀራ አባቷ ለኤንጀሊክ አንድ ነገር የነገራት። በሞኒክ መጥፋት ምክንያት እናትሽ ራሷን ልታጠፋ ስለሆነ ለምን ሞኒክን መስለሽ ደብዳቤ አትጽፊላትምና ሞኒክ ላከችው ብለን አናሳያትም ሲል ያማክራት ኤንጀሊክ በሐሳቡ ተስማማች የጠፋችሁ እህቷን መስላ እንጀራ አባቷ የነገራት ቆጭ ብላ ደብዳቤውን እንደ ጻፈችሁ ትናገራለች እንጀራ አባት በዚህም አላበቃም ይህን ደብዳቤ አንቺ እንደጻፍሽው ከተናገርሽ ዕድሜ ልክሽን እስር ቤት ወረውሬያለች ሲል አስፈራራት አሁን ሞኒክ የለችም፣ ደብዳቤውም የለም፣ ስለ ሞኒክ የሚያወራ የቤተሰብ አባልም የለም። ፖሊስ ምርመራ ለመጀመር ግራ ተጋብቷል። የእህቷ መጥፋት ሳያንስ አንዳች ነገር ትንፍሽ ብትይ እየተባለች በእንጀራ አባቷ እዛች የሚደርስባት ኤንጀሊክ አንድ ቀን ጨርቄን ማቄን ሳትል ወደ አንድ ዘመድ ወደ ሚችጋን ኮበለለች። በዚህ ሰዓት ግን እናቷ እና እንጀራ አባቷ ኤንጀሊክ ጠፋችብን ብለው ለፖሊስ ሪፖርት ሲያደርጉ የቀድማቸው ሰው አልነበረም። በዚህ ሰዓት ነበር ጥርጣሬው ይበልጥ እየጎላ የመጣው። ሞኒክ ስጠፋ ዝም ጭጭ ብለው የነበሩት ባልና ሚስት አሁን ምን ተገኝቶ ነው 24 ሰዓት ሳይሞላት ተሯሩጠው ለፖሊስ ሁኔታ የሞሉት? ፖሊስ ባልና ሚስትን አግኝቶ አንዳንድ ጥያቄዎችን ከጠየቀ በኋላ የፖሊግራፍ ምርመራ እንዲያደርጉ ቢጠይቅም ባልና ሚስቱ ግን ምርመራውን ለማድረግ ፈቃደኛ አልሆኑም። ፖሊስ ፍንጭ ለማግኘት ባደረገው ሙከራ አንዳንድ ጎረቤቶችን አነጋግሮ ነበር። አንድ ጎረቤት ከአንድ ነጭ አሜሪካዊ ጋር ሻንጣዋን ከኋላ ጭና ስትሄድ እንደተመለከቷት ቢናገሩም እውነተኝነቱን ማረጋገጥ ግን አልተቻለም። ዘመድ ጋር የምትገኘው ልጃቸው ኤንጀሊክ ወደ ቤቷ እንድትመለስ ለፍርድ ቤት ጥያቄ ያቀረቡት ወላጆች ሀሳባቸው አልሰምረላቸውም። አካላዊና አእምሮአዊ ጥቃቶች ይደርስባት እንደነበር የተመለከተው ፍርድ ቤት ኤንጀሊክ ከወላጆቿ ቤት ይልቅ እሷ በዘመድ ቤት ብትኖር መልካም እንደሆነ በማመኑ የወላጆቿን ጥያቄ ውድቅ አደረገው። አሁን ከእንጀራ አባቷና ከገዛ እናቷ እስራት የወጣቸው ኤንጀሊክ ካክስቷ ሌስሊ ጋር በመሆን በአደባባይ ስለ ሞኒክ መናገር ጀመሩ። መገናኛ ብዙሃንም ጉዳዩን ይቀባበሉት ጀምረዋል። ከዚህ ቤት ውስጥ በሁሉም ልጆች ላይ ጥቃት ይደርስባቸዋል። ጥቃት አድራሹ እንጀራ አባታቸው ቼክ ሲሆን፣ እናት ካንዳስ ልጆቿን ለመከላከል ምንም አይነት ጥረት አታደርግም። የሁለቱ ሴቶች ታናሽ በወቅቱ 13 ዓመቱ የነበረው አንድሪውም ጥቃት ይደርስበት እንደነበር ይናገራል። ነገር ግን መሄጃ ስላልነበረው ወላጆች ወደ ጀርመን ሲያቀኑ እንኳ አብሮቸው በመጓዝ ለአስር ዓመታት ከነሱ ጋር አብሮ ኖሯል። ከአክስቷ ጋር በሚቺጋን መኖር የቀጠለችው ኤንጀሊክ በኋላም አግብታ በዛው መኖር ቀጠለች። ሙኒክም ይግባችበት ሳይታወቅ ሀያ ዓመታት ተቆጠሩ። ከጠፋሽ ከ18 ወራት በኋላ ሪፖርት እንደተደረገለት እርስ በርስ የሚጋጩ ምስክሮችና አስክሬን አለመገኘቱ ምርመራውን በጣም ከባድ እንዳደረገበት ፖሊስ ይናገራል። ከ20 ዓመታት በኋላ ታናሽ ወንድሟ አንድሪው ሁሉንም ነገር ያስታውሳል። እንደተለመደው ይላል አንድሪው እንጀራ አባቱና ሞኒክ መጠላት ጀምራሉ። በሰዓቱ ታላቅ እህታቸው ኤንጀሊክ፣ ታላቅ ወንድሙና እናቱ ለአንድ ሳምንት በሚቆየው የቤተ ክርስቲያኗ የጉዞ መርሃግብር ላይ ነበሩ። ከተወሰኑ ደቂቃዎች በኋላ እንጀራ ባት ቼክ አንድሪውንና ቀሪ ሁለት ወንድሞቿን በመያዝ አሳ ወደሚያጠምዱበት ባህር ለመሄድ ይዘጋጃሉ ወደ መኪናው ከመግባታቸው በፊት ሂዱና እህታችሁን ሞኒክን የመኝታ ቤቷን በር ሳትከፍቱ በቀዳዳ በኩል ተሰናበቷት ቻው በሏት ብለው አዛቸው አንድሪው በቀዳዳ ሲመለከት ሞኒክ ወለል ላይ ሁለት እግሮቿ ተጣምረው ወድቃ አይቷታል ፊቷን አልተመለከተውም ነበር ቻው ሲላትም ምላሽ አልሰጠችውም እንጀራ አባት ቼክ አሳ ለማጥመድ ብሎ ልጆቹን መኪና ውስጥ ቢያስገባቸውም የአሳ ማጥመጃ መሳሪያ ግን አልያዝም ነበር። በመጨረሻም ሁለት ሰዓት አካባቢ ተጉዘው ሲወጡ ሲወርዱ ከቆዩ በኋላ ወደ ቤት ተመለሱ። ወደ ቤት ከተመለስን በኋላ ከአንድ ሰዓት በላይ በመኪና ውስጥ አስቀምጦ እሱ አንድ ጊዜ የመኪና ማቆሚያው ቤት ውስጥ፣ ሌላ ጊዜ ዋናው ቤት ውስጥ ይመላለስ እንደነበር አንድሪው ያስታውሳል። ከመኪና ወርደው ቤት ሲገቡ በተለይ ሻወር ቤት ውስጥ ለየት ያለ ጠረን አሽትቶ እንደነበር ያስታውሳል። በእርግጠኝነት ሞኒክ በዛ ሻወር ቤት ውስጥ ነበር ይችላል። እንጀራ አባት ቼክ በዚህም አላበቃም። ሞኒክን ለመፈለግ እየሄድኩ ነው በማለት ለሁለት ቀን ቤት ቆልፎ አስቀምጧቸው እንደነበር አንድሪው ያስታውሳል። አንጀሊክ ሌላኛው ታናሽ ወንድሜ እንደነገረኝ ከሆነ ደግሞ ሌሎች ልጆችን ቆልፎ ቤት እንዲቀመጡ ካደረገ በኋላ እሱን አብሮት እንዲሄድ አድርጓል። እናም ታናሽ ወንድም የነገረኝ ከኋላ የቃመጫኛው ላይ ትልቅ በርሜል እንደነበረ ነው። ኤንጀሊክ ስትቀጥል በእርግጠኝነት በርሜል ውስጥ የእህቴ ሞኒካ አስክሬን ነበር የሚል ነው። ሞኒክ ቤት አካባቢ ሳትቀበር አልቀረችም የሚል ጥቆማ ደርሶት የነበረው ፖሊስ ግቢውን ቆፍሮ ምንም ሳያገኝ ተመልሷል። ምንም እንኳ ተገድላለች የሚሉ እህትና ወንድም ቢኖሩም በህይወት አይቻታለሁ የሚሉ አንድ ጎረቤት መኖራቸውና አስክሬኗ አለመገኘቱ ፖሊስ የግድያ ፋይል እንዳይከፍት እንቅፋት እንደሆነበት ይናገራል። እና አሁን ዋናው ጥያቄ ሞኒት የት ገባች የሚለው ነው። ጠፍታለች እንዳይባል ከጠፋች ወላጆቿ ጠፋችብን ብለው ሪፖርት ለማድረግ ለምን 18 ወራትን ጠበቁ? ወላጆችስ በሞኒት ጉዳይ ምን ይላለሁ? እናት ሲጠየቁ ምን የሚፈጠርምን እሷ በፈጣሪ እጅ ላይ ናት ሲሉ ምላሽ ሰጣለሁ። በፈጣሪ እጅ ላይ ናት ሲሉ ምን ለማለት ፈልገው ይሆን? እንጀራ አባትም ለማናገር ፈቃደኛ አይደለም። ሰላም